ወቅቱ በስፋት የዝውውር መረጃዎች የሚሰራጩበት ነው። ፉትቦል ማዕድም ወደ እናንተ የዝውውር መረጃዎችን ሊያደርሳችሁ እነሆ በየቀኑ መሰናዶዎችን እያቀረበ ነው። አሁንም የዝውውር መረጃዎችን እናያለን። አብሮነታችሁ አይለያን። ራስሙስ ሆይሉንድን ነው በቅድሚያ የምናየው። የጣሊያን ሴርኤው ክለብ ኢንተር ሚላን በማንቸስተር ዩናይትድ ጥሩ ጊዜያት ማሳለፍ የተሳነውን ዴንማርካዊውን አጥቂ ራስሙስ ሆይሉንድን ማስፈረም እንደሚፈልግ ተገልጿል። እንደ አውሮፓውያን አቆጣጠር በ2023 ከጣሊያኑ ክለብ አታላንታ 72 ሚሊዮን ፓውንድ በሚጠጋ የዝውውር ዋጋ ማንቸስተር ዩናይትድን የተቀላቀለው ራስሙስ ሆይሉንድ በመጀመሪያው የውድድር ዓመት የኦልትራፎርድ ቆይታው ትልቅ ተስፋን የሰጥ እንቅስቃሴ ማድረግ ችሎ እንደነበር ይታወሳል። ሆይሉንድ በ2023 ያረታዊ ውድድር ዘመን በ43 ጨዋታዎች 16 ጎሎችን አስቆጥሮ ሁለት ለገብ የሚሆኑ ኳሶችን አመቻችቶ ማቀብሎ ነበር። የ22 ዓመቱ ሆይሉንድ በአሰልጣኝ ኤሪክ ቴን ሃግ ስር አጀማመሩ ጥሩ እንደነበር ቢታወስም ሩበን አሞሪም ወደ ክለቡ ከመጣ ወዲህ ግን ደካማ የተባለ ጉዞን እያሳለፈ ይገኛል። በተጠናቀቀው የውድድር ዓመት በአጠቃላይ አስር ጎሎችን ብቻ ያስቆጠረው ሆይሉንድ በተለይም በፕሪምየር ሊጉ ያስቆጠራቸው ጎሎች አራት ብቻ መሆናቸው ተጫዋቹ በቀጣይ የኦልድ ትራፎርድ ቆይታው ላይ ትልቅ ጥያቄ እንዲነሳበት ያደረገ ሆኗል። የጣሊያኑ ክለብ ኢንተር ሚላን ሆይሉንድን ለማስፈረም ፍላጎት ካላቸው ክለቦች መካከል ቀዳሚው እንደሆነ ሲገለጽ አጥቂው እንዳግሞ ወደ ሴሬ ለመመለስ አቅዷል። በማንቸስተር ዩናይትድ እንዲሁም በተጫዋቹ በኩል እስካሁን በይፋ የተባለ ነገር ባይኖርም ነገር ግን ክለቡ ትክክለኛ ዋጋ ከቀረበለት አጥቂውን ለመሸጥ አይኑን እንደማያሽ በመዘገብ ላይ ይገኛል። ቀይ የሰይጣኖቹ ሁነኛ የፊት መስመር አጥቂ ለማስፈረምም ተጫዋቾችን በመመልከት ላይ እንደሚገኙ ነው የተገለጸው። ፋብሪጋስ፣ ዌይስ ሮቤርቶ ዲዘርቢ። ለኢንተር ሚላን ሴስክ ፋብሪጋዝ፣ ዌይስ ሮቤርቶ ዲዘርቢ በእጩነት ቀርበዋል። ከጣሊያናዊ አሰልጣኝ ሲሞኔ ኢንዛጊ ጋር የተለያየው ኢንተር ሚላን ስፔናዊው የኮሞ አሰልጣኝ ሴስክ ፋብሪጋዝ ወይም ጣሊያናዊ የኦሎምፒክ ደ ማርሴ አሰልጣኝ ሮቤርቶ ዲዘርቢን በእጩነት መርጧል። ባሳለፍነው ሳምንት በአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ የነበረው ኢንተርሚላን በፔሲጂ አምስት ለዜሮ በሆነ ሰፊ ውጤት ተሸንፎ ዋንጫውን ማጣቷ አይዘነጋም። እንደ አውሮፓውያን አቆጣጠር ከ2021 ጀምሮ በኔራ ዙሪዎቹ ቤት ያሳለፉት የ49 አመቱ አሰልጣኝ ሲሞን ኢንዛጊ ሳይጠበቁ ክለቡን በመልቀቅ የሳውዲው ክለብ አልሂላልን መረከባቸው ታውቋል። ሁለት ጊዜ በአውሮፓ ቻምፒየንስ ሊግ ፍጻሜ ቀርበው ታላቁን ዋንጫ ማሸነፍ ያልቻሉት አሰልጣኝ ሲሞን ኢንዛጊ የሴሪያን ጨምሮ በአጠቃላይ ስድስት ያህል ዋንጫዎችን በጁሴፔ ሜዛ ቆይታቸው ማሳካታቸው ይታውሳል። ሲሞን ኢንዛጊ በሳውዲው ክለብ አልሂላል በአመት 26 ሚሊዮን ዩሮ ያህል ገንዘብ እንደሚከፈላቸውም ተገልጿል። ኢንተር ሚላን በክለቡ ጥሩ ጊዜያትን ማሳለፍ የቻሉት አሰልጣኝ ሲሞን ኢንዛጊ ለመተካት አማራጮችን እየተመለከተ ሲገኝ ቀዳሚ ምርጫው በሌላኛው የጣሊያኑ ክለብ ኮሞ ምርጥ የውድድር ዓመትን ማሳለፍ የቻለው የቀድሞ የአርሰናል ባርሴሎናና ቼልሲ አማካኝ ሴስክ ፋብሪጋስ ሆኗል። እንዲሁም በአሳለፈ የውድድር ዓመት በብራይተን ጥሩ ጊዜያትን አሳልፎ በያዝነ የውድድር አመት ደግሞ በፈረንሳዩ ክለብ ኦሎምፒክ ደማርሰ በተመሳሳይ መልካም ጊዜያትን ያሳለፈው ሮቤርቶ ዲዘርቤ በእጩነት መያያዙ ታውቋል። ኢንተር ሚላን በቀጣይ በተሻለ ጥንካሬ ለመምጣት አዲስ አሰልጣኝ ከሾመ በኋላ በዝውውር መስኮቱ እንደሚንቀሳቀስ ይጠበቃል። አርሰናል አርሰናል ሀያ ተጫዋቾችን ከክለቡ እንደሚለቁ አስታውቋል። አርሰናል በሰኔ ወር መጨረሻ ክለቡን የሚለቁ ተጫዋቾችን ይፋ አድርጓል። መድፈኞቹ ውላቸው የሚጠናቀቁ ሀያ ተጫዋቾች ከክለቡ ጋር እንደሚለያዩ ነው ያስታወቁት። አብዛኞቹ ተጫዋቾች በአካዳሚ ያደጉና በውሰት ክለቡን የተቀላቀሉ ናቸው። ከቸልሲ በስድስት ወር የውሰት ውል አርሰናልና የተቀላቀለው ራሄም ስተርዲን ከክለቡ እንደሚለቅ ተገልጿል። ከበርን ማውዝ በውሰት የመጣው ግብ ጠባቂ ሁኔቶም ወደ ክለቡ ይመለሳል። ውላቸው የተጠናቀቀው ኬረንቴሪና ጆርጂኒሆም በክለቡ የተሸኙ ሌሎች ተጫዋቾች ናቸው። ጃክ ግሪሊሽ ከማንቸስተር ሲቲ የዓለም ክለቦች ዋንጫ ውድድር ስብስብ ውጪ ሊሆን እንደሚችል ዘአትሌቲክ አትሌቲክ አረጋግጧል። የ29 ዓመቱ ጃክ ግሪሊሽ በተጠናቀቀ ውድድር ዓመት 20 የፕሪምየር ሊግ ጨዋታዎች ቢያደርግም በቋሚነት የተሰለፈው ግን በሰባት ጨዋታዎች ብቻ ነበር። አሁን ላይ አሰልጣኝ ፔፕ ጋርዲዮላ ጃክ ግሪሊሽን ቤቱ ጥለውት ወደ አሜሪካ ለማቅናት ቡድናቸውን ማዘጋጀታቸው ዘግቧል። ማንቸስተር ሲቲ ጃክ ግሪሊሽን ጥለው የሚሄዱት አዲስ ክለብ እንዲያፈላልግ እድል ለመስጠት ሊሆን እንደሚችልም ተገምቷል። በሊጉ የመጨረሻ ሳምንት መርሃ ግብር ፔፕ ጋርዲዮላ ማንቸስተር ሲቲ በግሪሊሽ የወደፊት ቆይታ ዙሪያ ከወኪሉ ጋር ይነጋገራል ብለው ነበር። ባርሴሎና ባርሴሎና ግብ ጠባቂ ለማስፈረም ተቀርቧል። ባርሴሎና ከከተማ ተቀናቃኙ ኤስፓኞል ጆሃ ጋርሺያን ለማስፈረም ተቃርቧል። የስፔኑ ጋዜጣ ስፖርት እንዳዘገበው ባርሳ በበርካታ ክለቦች የሚፈለገውን ግብ ጠባቂ ለማስፈረም ተስማምቷል። በኤስፓኞል አካዳሚ ጎልብቶ ለዋና ቡድን የተጫወተ የሚገኘው ጋርሺያ ውል ማፍረሻ 25 ሚሊዮን ዩሮ ነው። የካታሎኑ ክለብ የጆሃን ጋርሺያን ዝውውር ካጠናቀቀ ትሪስቴገን ከክለቡ እንደሚለቅ ይገመታል። የ33 ዓመቱ ጀርመናዊ ግብ ጠባቂ አሁን ላይ ባርሴሎና ስለመልቀቅ እንደማያስብ ተናግሮ እንደነበር ይታወቃል። እንደ ስፖርት ዘገባ ግን የ24 ዓመቱ ጋርሻ ከፈረመ ቴሪስት የገንበ ክለቡ እንደማይቆይ ተዘግቧል። እንግሊዛዊ አሰልጣኝ ማይክል ካሪት ከሁለት ዓመታት ቆይታ በኋላ ከሚድልስ ብሮ ጋር ተለያይቷል። የቀድሞ የማንችስተር ዩናይትድ ታሪካዊ ተጫዋች ሚድልስብሮ የመጀመሪያ ዋና አሰልጣኝነት ስራው ነበር ካሪክ በማንቸስተር ዩናይትድ የጆሴ ሞሪኒዮ እና የኦሌ ገነር ሶልሻየር ረዳት አሰልጣኝ ሆኖ መስራቱ ይታወሳል። ሶልሻየር ሲሰናበት ደግሞ ዩናይትድን በአራት ጨዋታዎች ላይ በጊዜያዊ የዋና አሰልጣኝነት ሆኖ መርቷል። በ2022 ጥቅምት ወር ላይ ሜድልስ ብሮውን የተረከበው ካሪክ ቡድኑን በያዘበት ዓመት ስድስተኛ ደረጃን ይዞ አጠናቆ ነበር። በቅርብ በተጠናቀቀ የውድድር ዓመት አስረኛ የሆኖ ማጠናቀቁን ተከትሎ ክለቡ አሰናብቶታል። ከማይክል ካሪክ ጋር በረዳትነት ይሰሩ የነበሩት ወንድሙ ግሬም ካሪክ እና ጆናታን ዊድጌት ክለቡን አብረው ለቀዋል። ሚሎስ ኬርኬዝ ወደ ሊቨርፑል የሚያደርገው ዝውውር ለመጠናቀቅ ተቃርቧል። በበርካታ ክለቦች ሲፈለግ የቆየው የበርንማውዝ የግራ መስመር ተከላካዩ በስተ መጨረሻ ሊቨርፑልን ለመቀላቀል ወስነዋል። የ21 ዓመቱ ሃንጋሪያዊ የግራ መስመር ተከላካይ በሚቀጥሉት 48 ሰዓታት የህክምና ምርመራውን አጠናቅቆ የሊቨርፑል ተጫዋች ይሆናል። ተጫዋች ከሁለት ዓመታት በፊት ከአዜድ አልካማር በርንማውዝን ከተቀላቀለ በኋላ ድንቅ ጊዜን ማሳለፍ ችሏል። የመርሴዱ ክለብ ሚሎስ ኬርኬዝን የኤንዲ ሮበርትሰን ተተኪ አድርጓል ተብሎ ይጠበቃል ኤሲ ሚላን እንሄዳለን። ቲጃኒ ሬንደርስ ማንቸስተር ሲቲን ለመቀላቀል ተስማምቷል። ኔዘርላንዳዊው አማካኝ ቲጃኒ ሬንጀርስ ለማንቸስተር ሲቲ ለመፈረም ተቀርቧል። ስካይ ኢታሊያ እንደዘገበው ኤሲ ሚላን ወሳኝ ተጫዋቹን ሰባ ሚሊዮን ዩሮ በሚጠጋ ገንዘብ ለመሸጥ ነው የተስማማው። ሐምሌ ላይ 27ኛ ዓመቱን የሚይዘው ተጫዋቹ በሚላን ቆይታው በጠንካራ ሰራተኝነቱና በግብ አስቆጣሪነቱ ይታወቃል። በተጠናቀቀው ዓመት 15 ግብ አስቆጥሮ አምስት ወደ ግብነት የተቀየሩ ኳሶችን አቀብሏል። ሚላን ሬንደርስን ከሁለት ዓመታት በፊት ነበር ከሆላንዱ አዜድ አልካማር ሲያስፈርመው። በመጨረሻም ወደ አዲሱ የክለቦች ዓለም ዋንጫ እናልፋለን። በአዲስ የጨዋታ ቅርጽ የሚደረገው የዓለም ክለቦች ዋንጫ ከ9 ቀናት በኋላ በአሜሪካ ይጀምራል። የዓለም አቀፉ እግር ኳስ ፌዴሬሽኖች ማኅበር ፊፋ ባለፉት 24 ዓመታት ሰባት ቡድኖች የሚሳተፉበትን የክለብ ዓለም ዋንጫ በየዓመቱ ሲያካሄድ ቆይቷል። በዚህ ዓመት ግን በአዲስ የጨዋታ ቅርጽ ለመጀመሪያ ጊዜ 32 ቡድኖች በስምንት ምድብ ተከፍለው የሚሳተፉበትን የክለቦች ዓለም ዋንጫ አዘጋጅቷል። የፊፋ ስራ አስፈጻሚ ኮሚቴ ከሁለት ዓመት በፊት ባጸደቀው መመሪያ መሰረት በአህጉራቱ የእግር ኳስ ደረጃ መነሻነት አውሮፓ 12 ክለቦችን እንዲያሳትፍ ሲወሰን፣ ደቡብ አሜሪካ ደግሞ ስድስት ክለቦችን የሚያሳትፍ ይሆናል። ኤዥያ፣ አፍሪካና የሰሜን አሜሪካና ካሪቢያን ሀገሮች ደግሞ እያንዳንዳቸው በአራት ክለቦች ሲወከሉ ኦሽኒያና አዘጋጁ ሀገር አንዳንድ ክለቦችን ያስመርጣሉ። ለመሆኑ ተሳታፊ ቡድኖቹ እንዴት ይመረጣል? አምስትና ከዚያ በላይ ክለቦችን ያስመረጡ እግር ኳስ ኮንፌዴሬሽኖች ከ2021 ጀምሮ ባለፉት አራት ዓመታት የኮንፌዴሬሽኑ ትልቁን የክለቦች ውድድር ያሸነፉ መሆን አለባቸው። በኮንፌዴሬሽኑ የክለቦች ደረጃ የተሻሉ መሆን ይጠበቅባቸዋል። አራት ቡድኖችን ያስመረጡ የእግር ኳስ ኮንፌዴሬሽኖች ኮሊስ ሻያ ጀምሮ ባለፉት አራት ዓመታት የኮንፌዴሬሽኑን ትልቁን የክለቦች ውድድር ያሸነፉ መሆኑም ይጠበቅባቸዋል። በተጨማሪ ምናልባትም በአራት ዓመት ውስጥ የኮንፌዴሬሽኑ ትልቁ ዋንጫ በድጋሚ ያነሳ ክለብ ካለ በክለቦቹ የተሻለ ደረጃ ያለው የሚመረጥ ይሆናል። ከአራት ዓመት በታች ያስመረጡ የእግር ኳስ ፌዴሬሽኖች ባለፉት አራት ዓመታት ኮንፌዴሬሽኑ ትልቁን ዋንጫ ካነሱት መካከል የተሻለ ደረጃ ያላቸው እንደሚያስመርጡ በመስፈርቱ ተቀምጧል። ከስድስት የፊፋ ኮንፌዴሬሽኖች እና ከሀያ ሀገራት የተውጣጡ ሰላሳ ሁለት ክለቦች የሚሳተፉበት ውድድር ሰኔ ሰባት የሚጀምር ይሆናል። በየአራት ዓመቱ በሚደረገው ውድድር ፊፋ ለአሸናፊ ቡድኑ 125 ሚሊዮን ዶላር ሽልማት አዘጋጅቷል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ በእግር ኳሳዊ የዝውውርና ሌሎች መረጃዎች ወደ እናንተ ደርሷል። ከሌሎች ጥንቅሮች ገብራችሁን ቆዩ። ሰላም።